ሰዎች ዛሬ የሚለብሱት ኮተት ፋሽን የሚባል ቤት ተከፍቶለት የሚሸጥ ቤት አለ። ቦሌ ሱብሃነላ፣ ኮተት ፋሽን። ድሮኛ ሰው የምናቀው ሲያብድና ሲቸገር ነበር የተቀዳደደ ልብስ የሚገዛው። ቦሌ ላይ ሱቅ ተከራይተው ቲሸርት የተቦጨቀ፣ እዚህ ጋ የተቦጨቀ፣ እዚህ ጋ የተቦጨቀ፣ ከጀርባው የተቦጨቀ፣ ውሻ የነከሰው እኮ ነው የሚመስለው። ሰውየው ሱሪው የተቦጨቀ፣ ያን ለብሶ እንደዚህ እንደዚህ እያለ ይሄዳል ሞት እንደሌለበት ከዛ ሱንዩን ወንድሜን ሲያይ ደግሞ ፋራ ብሎት ይሄዳል ፋራ ኮ እሱ ነው ለተቀደደ ልብስ ሁለት ሺህ ብር የሚከፍል የአላህ ቤቶች ቁርአን አጥተዋል የሰላሳ አምስት ብር ቁርአን ሙስሊሞች የሚበሉት ተቸግረዋል እሱ የተቀደደ ልብስ በሁለት ሺህ ብር ይገዛል ራሱን አራዳ ብሎ ይገምታል ሸይጧን ከላይ እስከታች እየጋለበው፣ ኮተት ፋሽን ይሉታል። ሻጮቹ ሙስሊሞች፣ ገዢዎቹ ሙስሊሞች። ብር አከሳሰቡም አወጣጡም ያስጠይቃል አያስጠይቅም? የት ነው ያሉት? ወንድሞች ይሄልኝ። ሴቶቹ ኒስፍ ሳቅ ይለብሱልኛል። ኒስፍ ሳቅ ለማን ነው? ለወንድ አሳጥሮ መልበስ ያሳጥሩታል። በዛ ላይ ይቀዱታል፣ የጉርድ ቅድ፣ የሚኒ ቅድ ታቅልኛለህ? ኦልሬዲ እኮ ቀዳውታል። ታች ጋር እግራቸውን አይሸፍንም። ከእሷም ላይ ደግሞ ይቀዱላታል፣ ወይ በፊት በኩል ወይ በጎን። ምኑ ነው ያሳይልሽ? ምኑ ቀረሽ? ምን ቀረሽና ነው? ምኑ እንዲታይልሽ ነው? ደግሞ በዛ ላይ የምትቀጁ አሳይተሽ ጨርሰሽዋል። ተመልከት ያሉበትን እውነት በዚህ ሁኔታችን

እምብርት መርካቶና ፒያሳ ሱማሌ ተራ እንዲህ አይነት ቦታ ላይ ሽርክ ታቅፎ ሽርክን የገጠር ሰው እንደሚሰራው ኢብራሂም የገጠር ሰው ነው አለይሂ ሰላም ወጅኑ ብኒ ወበኒ እና አን አቡደል አስናም ሲል ጃሂል መሆናቸው እነዚህ ሰዎች በዚህ ታውቃለህ ሽርክን ለገጠር ሰው ሰጥቶ ራስን ከሽርክ ማጽዳት ነው እንዴ ሽርክ እኮ አይነታው ብዙ ነው ብዙ ነው አይደለም ማን ነው። ነው ሩቃ ቤት አንድ ሁለት የተመላልሶ ለውጥ ሳያመጣ ሲቀር፣ አንድ ዱአ አድራጊ ያሉ እስቲ እሳቸው ይሞክሩት የሚባለው፣ እኔ የማቀው ሚስቱ በመከራ ውስጥ ገብታ የነገረኝን ሰውዬ ታሪክ ልናገር። ሀያ ዓመት በላይ ድግም ተሰርቶባታል፣ አልዳነችም። እስከ ዛሬ ይቀራባታል ይቀራባታል። ዘመድ ምናለው ለሰውየው ሰውየው፣ በነገራችን ላይ ቁርአን ሐፊዝ፣ አንድ ወንድ ልጅ፣ ሶስት ሴት ልጆች አሉት። የዲን ቤት ነው ቤቱ። ዘመዶች ምን ይሉታል? ይሞከርላት ሁነኛ የሆነ ሰው አለ አሉት። ሰውየው ሰላት ጀማ አያወጣም። እንዲች ይሸፈናል። ያችን የኮሮጆ እንትን ይይዛሉ፣ በጨርቅ የምትሰራው። ውስጡ እኮ ስትፈትሽ ኪታብም ላይሆን ይችላል። የማይቀሩትን ኪታብ ይይዛሉ። በዣንጥላ ሴት አያዩም ይባላል። ተቃም አለ። ጫት ይገዛልኝ አለ። ጫት በላ ሰውየው የሆነ ሰዓት ላይ መጣበት። እንግዲህ ጂኑ ለሴትየዋ ባል ምን ይለዋል? ይሄን ወሬ ራሱ ለነገረኝ ሰውዬ በግ ይታረድና በበጉ ፈርስ እቺ ሰውዬ እቺ ሴትዮ ትታጠብ ትድናለች፣ አለኝ አለ። የት ነው በለኛ፣ የቤት ቁጥር አልነግረህም። መቼም እዚሁ አዲስ አበባ ነው። ዶክተር ልጅ አለው ሰውየው። የተማረ ካልከኝ ቁርአን ሀፊዝ ልጅ አለው። ከወንድ አንድ ከሴት ሶስት ኢንጂነር ልጅ አለው። የተማሩ ሰዎች ሽርክ አይነካቸውም፣ ማሀይሞቹ የገጠር ሰዎች ናቸው ሽርክ ያለባቸው አይደል የሚባለው? ይህን ምንም በለው መሀል አዲስ አበባ ከቦሌ ትንሽ ኪሎ ሜትር ያሉትን ሰዎች ምንን በላቸው? ተመልከት፣ መድኃኒት ብለው እነዚህ ደጃሎች፣ ፈርስ ቆሻሻ እኮ ነው። በፈርስ ሴትየዋ ትታጠብ ትድናለች። ይሄኑ ሽርክ ማለት ወንድሜ፣ መሀል ከተማ ላይ አቅፈን የተቀመጠ ነው።

እነዚህ አዋቂ ሰዎች የተባሉት ወረተቱል አምቢያ የነቢያት ወራሽ ናቸው። አማናችሁን ተወጡ ዱዓት፣ አማናችሁን ተወጡ። አማናችሁን አትብሉ። ሪዝቃችሁ እንደው ከሰው ኪስ አይደለም። ወፊስ ሰማኢ ሪዝቁኩም ከሰማይ ነው የሚወርደው። ዑለማዎች ና ዱዓቶች ላይ ነው እኔ ሀላፍት ነው የምጥለው። የእኛ ህዝብ ደረቅ ነው እንዴ አቡጀህል ነው እንዴ? አይደለም፣ ስትመክረው ይሰማል። መካሪ ካጣ ግን መካሪ ተብየው ለአጥንት ሲል ለጥቂት ብር ሲል ሀቁን ከደበቀ ሰው ያለበት መንገድ ላይ ሀቅ ላይ ነኝ ብሎ አደለም የሚገምተው እንተቤ